በመደመር መንግስት እይታ የዘርፎችን ምርታ በሚል መሪ መልእክት በዙር በየደረጃው ላሉ አመራሮች ስልጠና ሲሰጥ ቆይቷል። በስልጠና መሀል በቦንጋ ከተማና በጠሎ ወረዳ የመስክ ጉብኝት ተደርጓል። ሰልጣኝ የጉብኝቱ ተሳታፊዎችም በተመለከቷቸው ልማቶች መደነቃቸውን ነግረውናል። ያው ቦንጋን እናውቃለን ከዚህ በፊት አሁን ባለው ደግሞ የክልል መቀመጫ እስኪሆነች ድረስ የተሻለ እንቅስቃሴ ያላት እና እድገት ላይ ያለች ከተማ መሆኑና በተለይ አሁን ቦንጋ ከተማ ውስጥ የተሰራ ያለው የኮሪደር ልማት በጣም የተሻለ ምርጥ የሆኑ ስራዎች ብዙ ገንዘብ የፈሰሰበት ብዙ ባለሀብቶች የደገፉበትና በተለይ በባለድርሻ አካላትም ጭምር የከተማ ነዋሪውም ጭምር ብዙ ድጋፍ ያደረጉበትና አሁን ከተማችን ስናይ የተሻለ እድገት ላይ ያለ መሆኑን ነው ተረዳ ነው። ከወሰድናቸው ስልጠናዎች በተጨማሪ ፕራክቲካሊ ታች ያለውን ነገር ስናይ የበለጠ አካባቢ ለአካባቢ ክልል ለክልል ዞን ለዞን በጣም ትልቅ ቁጭት የሚፈጥር ነገር ነው ያየሁት። ስልጠናውም ተጨማሪ እውቀት ያተረፉበት ስለመሆኑ አንስተዋል። ወደ ነ ሲመልስ ምን አለ? ቀጣይ እንደዚ አይነት ነገሮችን እንዴት አድርጌ ነው ወደ ወረዳዬ ለወጣቱ ወስጄ ተግባራዊ ማደርገው የሚለውን ነገር በጣም ወደ ቁጭት የከተተብኝ ስራ ነው የሚለውን ነገር ነው። እስካሁን ባለው ቆይታም ብዙ እውቀት ያገኘንበት ለአካባቢ ለውጥም ለሀገር ለውጥም የተሻለ ክህሎት የጨበጥንበት ስልጠና መሆኑና ስራቸው ከተጎበኘላቸው መካከል በአትክልት ልማት የተሰማራው ወጣት ኢንጂነር ታጋይ ገብረ ሚካኤል ማሳ በዶሮ እርባታ ላይ የሚገኘው ወጣት ተካልኛ ለሙ ይገኙበታል። ከተማ ውስጥ አድጎ ግብርና ውስጥ መግባት ትንሽ ቻሌንጅ ነው እና ግን ምንድን ነው ዋናው ነገር ማይንድ ሴት ነው፣ አይምሮ ነው ወሳኙ ነገር ና አይምሮ ምንድን ነው ስራ ይሰራል። ምንድን ነው ለውጥ የምናስብ ከሆነ የቱ አካባቢ ላይ ብሰራ ለአካባቢ ለውጥ አመጣለኝ። ቀጥሩም ለሙ ከራስ ይጀምራል። ለራሴ ለውጥ፣ ቀጥሎ ለቤተሰብ፣ አልፎም ደግሞ ለሀገር ነው ና ያሉ ሲቹዌሽን አሁን በመንግስት አቅጣጫ ብንሄድ የመንግስት ስራ ብዙም አዋጪ መሆን አይመስለኝም። ና ያው ጥገኛ ጠባቂ ነው ምን ሆኖ ያን ነገር ሳላስብ መሬት ላወርጄ ቢሰራ ና ለኢትዮጵያ ደግሞ ወሳኙ ነገር ምንድን ነው ግብርና ነው። ውጤቱ በጣም የሚያስደስት ነው። እነዚህ እስከ ሺ አምስት መቶ ናቸው። አብዛኛውንም ስጠናል አሁን ያለንበት እስከ አራት መቶ ሺህ ብር ቆጥበናል። ዘመናዊ የወተት ከብት እርባታ፣ የቡና ኢንቨስትመንትና የገብስ ዘር ብዜት ማሳም የጉብኝቱ አካል ነበሩ። የጥሎ ወረዳ ዋና አስተዳዳሪ አቶ አትርሴሻታቸው ጉብኝቱ የበለጠ ያበረታታናል ብለዋል። አብዛኛው የግብርና ዘርፍ እምርታን ዛሬ ስናይ ማተናል ና ይሄ እዚህ ጋር ያለው ሌላ ቦታ የለም፣ ሌላ ቦታ ያለው ደግሞ እዚህ ላይኖር ይችላል ና የሀሳብ መቀያየር የአካባቢ መቀያየር በስራዎቻችን ላይ፣ በዘርፎቻችን ላይ፣ በምንሰራቸው ስራዎቻችን ላይ በርቱ ሌሎንም ሊያጠናክሩንም የሚገባ ነው የሚል ትልቅ ደስታ ነው የተሰማኝ። በካፋ ዞን ሶስተኛው ዙር ስልጠና መጠናቀቁን ተከትሎ ማጠቃለያ መርሃ ግብር በቦንጋ ከተማ ተካሂዷል። የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ የስልጠናው ዓላማ በቂ ግንዛቤ ማስጨበጥ ስለመሆኑ ገልጸዋል። አምስት የእድገት ተኮር ዘርፎች አሉ። በእነዚህ የእድገት ተኮር ዘርፎች ላይ አመራሩ በቂ ግንዛቤ፣ በቂ እውቀት፣ በቂ ክህሎት አግኝቶ ታች ያለውን የአካባቢ ተጨባጭ ሁኔታ ግምት ውስጥ ታሳቢ ባረገ መልኩ ከጠባቂነት ወጥቶ በአጭር ጊዜ ውስጥ የህዝቡ ጥያቄዎች አሉ፣ የመልካም አስተዳደር ችግሮች አሉ፣ አገሪቱ የምትፈልገው የእድገት ደረጃ አለ፣ ማስመዝገብ የሚገባን የኢኮኖሚ እድገት አለ እና እንደዚህም ከማስመዝገብ አንጻር የራሱን ሚና ሊወጣ የሚችልበት ሁኔታ እንዲኖር የማድረግ ነው። በሚቀጥሉት ጊዜያት ከአመራሩ ተጨባጭ ውጤትም የሚጠበቅ ነው ብለዋል። ብዙ ለውጥ ማስመዝገብ የሚችልበት ሁኔታ አለ። በተለይ ዞናችን ትልቅ እምቅ አቅም አለ። ይህ እምቅ በአግባቡ ስራ ላይ አውለን መጠቀም የሚችልበት ነው ታምሮ ይሻላል፣ አለበት። ትንሽ ስራ እንሰራና ትንሽ ውጤት በትንሽ ይመክራራ ተግባራት የሚታዩበት ሁኔታ አለና፣ ይሄን ሳይሆን አጠቃላይ የህዝቡን ሁለንተናዊ ለውጥ ማምጣት የሚችል የህዝቡን ብልጽግና ማምጣት የሚችል ነገሮች ላይ ትኩረት አድርጎ ያንን አቅደው የህዝቡን አሳታፊነት በሚገባ አሳትፎ ፍጥነት ባለው መልኩ ተግባራትን ውጤታማ ማድረግ የሚችልበት ነው ታምሮ። ስለዚህ በዚህ አመት 2018 ይሄን ታሳቢ አድርገን ያቀድናቸው እቅዶች አሉ። እነዚህን ግቦች ፍጥን ሁኔታ ማሳካት እንችላለን። በማጠቃለያውም በግብርና በጤና በትምህርትና በሌሎችም ዘርፎች ልዩ ትኩረት የሚደረግባቸው ጉዳዮች ላይ ዋና አስተዳዳሪው የስራ መመሪያ ሰጥተዋል።